ተመበሰሜ ተነሳ ሴቶች ሁሉ ታዲያ ባአደቡ ወይ ጉድ ቤትን የማትቻል አረመኔ ናት። አናም እንድዘው ኩኩ ታዲያ በምን አቅሟ ነው እነሱ ጋር የምትዋቀው እንዴ? ያረ ኩኩ አራርበሽ ተቀመጭ ይሰብሽ እንዴ ቤትናሃና ኮ ቀለሱ አይደለም ውይ፣ ይችላችሁ እንግዲህ። በሳሚ የተነሳ ሴቶቹ እየተደባደቡ ነው። ወይ ጉድ መጨረሻው ግን ምን ይሆን? የኩኩ ይሁን የሳባ ይሁን፣ ወላይ ሀና እንግዲህ ኩኩ እኔም አፈቅረዋለሁ እኔም ተወደዋለሁ እያለች ሳሚን ደግሞ ሶስተኛ ነው አራተኛ የሚባለው ተንስታለች ማለት ነው ሀና እንግዲህ አንቅ አለት ገላል ነበር ማለት ነው። እየቀለሽ ነው እንዴ? መጀመሪያ እንግዲህ እየቀለደች መስሏታል ማለት ነው። በማንኛውም ቀን እንደምትጫዋተው እየቀለደች መስሏን ነበር። ና ሀና ያኔ አላቀነችውም ነበር። በኋላ ግን በባጌቴ ቁስቆሳ እውነት እንደሆነ እንዲሁም ደግሞ መሳ ምን ለስራ ከሰዓት ወደ ውጭ ሄዳለሁ፣ መሄድበት አለኝ ሀኔ ስትላት፣ ወዲንም ቴጁ ያለ እንግዲህ ቤቲ ነገሮቹ እያጣመመች ሳሚጋ ሳሚ እንደሚጋብዛት እና ሳሚጋ ይምሳ ግብዣ እንዳላት ስትነግራት እንግዲህ እንደ ቀልድ ነበር ያሰበችው። ነገር ግን በኋላ እየጠና ሲመጣ ደጋግሞ ስትነግራት በቃ ወደ ማነቅ እናስተን ወደ ምንታ ሄደች ማለት ነው። በጣም ተቀያየረ ማለት ነው። ሀኒ እንግዲህ ሳሚን፣ ከዛ ደግሞ ቤቴ ደግሞ በባላችን ቀልድ የለም ማለች በሁለት ለሁለት መያዛቸውን አምነዋል ማለት ነው። ሁለቱ ሀናና ቤቴ ተስማምተዋል ማለት ነው። በባላችን ቀልድ የለም እያሉ እንግዲህ ለያንቋት ወይም ሊገሏ ሲሉ እንግዲህ ሳሚ መጥቶነ ያዳናት ማለት ነው። ሳባም እንግዲህ ዛሬ ላይ እንግዲህ በጣም በሀሳብ ተወጣለች። አቤላ እንግዲህ ምንም የተከረላት የለም እስካሁን ከሀሳቧና የምትፈልገውን ነገር እንድሳካላት አላደረጋትም ማለት ነው። ከሁሉም ውጭ እንግዲህ መሀል ሜዳ ላይ ቁጭ ብላለች ማለት ነው። ሳባ በጣም አስቸጋሪ ነገር ነው። እሷ የማይወሰን ውሳኔ ነው የወሰነችው። ከሳይ መረቅ ያለባትም ነበር ማለት ነው። ሳባ አሰላሙ አለይኩም ወረህመቱላ በረካቱ ድን። የተከበራችሁ ድሬ ሰዎች እንድናችሁ ከኔ ጋር በሰላም አልሀምዱልላ ረቢል አለምን በያላችሁበት ላይ ይጠብቃችሁ። እያኝ እንግዲህ ሳባ ድራማ እንግዲህ፣ ወይም በእንጀራ እናቷ የምትሰቃየው ሳባ እንደቀጠለ ነው። እንግዲህ የሳባ ነገር ትንሽ በረድ ብሎ፣ ነገር ግን አሁን ላይ ደግሞ ቤትና ኮኩ ሀና በጣም በጣም በጣም እየተፏፏሙ ነው ማለት ነው። ሁሉም ሴቶች ይፈልጉታል ማለት ነው። በሰሜ የተነሳ እንግዲህ ሶስቱም ሴቶች እየተደባደቡ ነው። ለጊዜው እንግዲህ ያው በሰው መክረም ሆነ በሰው ተገፋፍታ ሳባ ከእሱ ህይወት ብትወጣ ግን ያው እንደምትወደው ደግሞ እናውቃለን። ነገር ግን ይሄ አቤላ የሚባል ልጅዩ እንግዲህ እንጠቅምሻለሁ እያለ ሳባን ወደ እሱ እንድትሄድ አድርጓታል ማለት ነው ሲሳሜን የበጎ ነገር የሰራትን ሁላ እንደመጥፎ እያደረገ ሳ በትክክለኛ ውሳኔ ላይ እንዳልሆነ እኔ መቼም እርግጠኛ እርግጠኛ የመሆነው፣ ምንድን ነው አንደኛ የሰው ልጅ፣ ሰዎች እኮ ሊቀያየሩ ይችላሉ። ነገር ግን መጀመሪያ ሰው የዋለልን ውለት አለ፣ በዛ ነው መዘን ያለብን ማለት ነው። ሳሚ እንግዲህ ከምን ቦታ እንዲያነሳት፣ ከየት ተንስቶ ከየት አንስቶ እዚህ እንዳደረሳት እንዴት እንደሆነች ያን ጊዜ ማስታወስ ነበረባት። መናገር አትችል፣ መንቀሳቀስ አትችል፣ ምንም ነገር በማትችልበት ሰዓት ከዛ ጎዳና ላይ አንስቶ ነው አስታሞ፣ እንደዛ በቃ አላለ። ብዙ የፍቅር ተምሳሌቶችን እንትን እያላት እያዝናና፣ ብዙ ነገር በቃ እየተመኘላ፣ ብዙ ነገር አድርጎላት ሳሚ ማለት ነው እንግዲህ ያን ሁሉ ያደረገላት እንሱ በአንድ ጊዜ ሽምጥጥ አድርጋ ሳታረጋግጥ አቤላ የሚባለውን ሰ ተከትላ ሄደች ማለት ነው። እሱን ከተከተለች ደግሞ የብስ ሌላ ነገር ነው የገጠማ። እስካሁን ምንም ነገር ያገኘችው ነገር የለም፣ ወይም መረጃውን አላገኘችም፣ ወይም ደግሞ አቋም ያለው ነገር አላገኘችም ማለት። ከሁሉም ጋር እንትናለች፣ ከሳሚ ጋ ጣላች። እነዚም ደግሞ እነዚም ደግሞ ያው ተገኘት አይለቋትም፣ ብቻ መሀል ሜዳ ላይ ነው የቀረችው ማለት ነው። አቤላ ግን ለተንኮል መሰለኝ እኔ እሱም ደግሞ ሳሚን ረስታ እሱን እንድትወደው እያደረገ ነው። ግን ደግሞ ልትወደው አልቻለች ማለት ነው። እንደውም በጣም እየተናደደ ነበር ማለት ነው። ያው እሷን ለመቅረብ በጣም ፍላጎት አለው አቤላ ማለት ነው። ግን ልትቀርበው አልቻለም። እንደውም ታረዳኝ፣ ሳልረዳ ቀርቻለም፣ ግን ጊዜ ያስፈልገኛል ታዳዳኝ እያለችው ነበር ማለት ነው። እና ችግር የለውም እያለ ነበር እሱ እንደውም እየተናደደ ነበር። ወይ ሳባ ምን ላድርግሽ? እንዴት ባረግ ነው ሳሚን እራስተሽ ወደ እኔ የምትመጪ? እያለ በጣም እየተበሳጨ ነበር ማለት ነው። እና እሷ እሱን ልትወደው አልቻለችም። እሱ ግን ሳሚን ራስተ ወደ እሱ እንድትመጣ ነው ፍላጎቱ። ማኔ ግን በተንኮል ተንኮል፣ ይመስለኛ ደስ አለኝ ማቤላ የሚል ልጅ እንግዲህ ቤቲ ከውጭ ስትመጣ እንግዲህ

እንዴ ቤቴ እኮ ድፍረት እኔ የምታስቀ የምትጨፍረው ነገር ብድ ብድ የምትረው ነገር ወቶላት እኮ የቤቴ ነገር። ከዚያ እንግዲህ ሀናንና ኩኩን ለማጣላት እሷ ዝም ብላ እንተካተካለች ማለት ነው። ከዚያ በኋላ እንግዲህ የት ነው የምትሄጂ ስትላት፣ ሳሚ ሳሚ ስትል እንደ ቀልድ መስማል ነበር ማለት ያው። በማን ቀን ሀኒ ጋር ስለሚቀላለዱ ቤቴን ለማናደድ እንደዛ ነበር ሀኒ መሰላትና ከዚያ በኋላ እንግዲህ ስታመር ቤቴም ስቆሰቆሳት ሀቁን ስታቅ ሳሚ እውነትሽን ነው ግን እያለች ደጋግማ፣ ከዚያ በኋላ እንግዲህ አሁን ይሄንን ቀልድ ደግሚውና አገልሻለሁ እያለች አልነበረ። እሷ ደግሞ ሳሚ የምሳገፍሽ አድርጎልኛ ሄዳለሁኝ ምናምን እያለች ስትደግም ያው ቀጥታ ና ያነቀቻ ማለት ነው። ከዚያ ደግሞ በበላችን ቀልድ የለም በበላችን ቀልድ የለም እያለች እሷም ቤቴም ደግሞ ተጨምራ ደበደቧት ማለት ነው ኩኩን ግን ሳሚ ደረሰላት ሳሚ ደርሶ እንግዲህ ከነገረቸው ማለት ነው እንደውም አሉት በቃ አልበርድ ምላሀና ወደ ውጭ ሲያወጣት ምንድነው የምታረዩ እያላት ነበር ስሜታዊ እንደሆነች የነገረችው ነበር እንደውም ደግሞ ወደ አሁን የመጣሁት ያን ወረቀት የሰጣሽኝን ለሰባ ባለፈው ፎርጅ ነው ትክክል አይደለም እያላት ነበርና እንደሸወደችው እና እሱ መጠቀሚያ እንዳረገችው እየነገረችው ከዚያ በኋላ እንዲሁም ደግሞ ንብረቱን ለእናቷ እንደምትፈልግ እሱም መጠቀሚያ እንዳደረገችው እንደሸወደችው ነገረችው ማለት ነው። ተናዶ እሱም እንደዛ ከሆነ ብሎ ትቷት ሄደ ማለት ነው። ሳሚ ሳሚ ብትርም መሰማትም ትቷት ሄደ። ከዚያ በኋላ እንግዲህ ምንድን ነው ያደረገው ቀጥታ ቤላ ጋር ደውሎ ሳሚ ሳመላን ነግራ ሲለው እሷ ደግሞ አላነግርም ማለች። ሳባ ማረ ሳባ ያወጣሽ እንደሆነት ሳሚ ከተመለሽ እንደኔ ሳሚ ጋ ተመልሰሽ ሳሚ ሁሉን ነገር ያስፈጽምልሻል ማለት ነው። አንደኛ ከነዚህኞቹ ልጅ ጋር ቅርብ ስላለው እሷ ከተመለሰሽ ሳባ መረጃም ራሱ በእጇ ያደርግላታል ማለት ነው። ግን አሁን መሀል ሜዳ ላይ ናት ሳባ ማለት ነው። ግን መጨረሻ ትመለስ ይመስለኛል ለገንደት ብቻ አላቅም። ግን ሳባሁን ላይ በጣም በሀሳብ ተወጣጥራለች። በጣም ምክንያቱም ያስኩ ብላ ነበር መረጃውን ግን አልያዘችም። ካሁን በኋላ ደግሞ እንዴት እንደምታገኝ ከባድ ነው። ታገኙ ደግሞ በጣም ያጠቋታል ማለት ነው። እና ማለት ነው አሁን ላይ እሚያድናት አቤላ ሳይሆን እሚያድናት ሳባን መረጃውንም የሚያገኝላት ሳሚ ነው። እኔ አቤል ደስ አለ አቤላ ደስ አለኝም። አንድ ይጠቀምባታል ነው አንድ ደግሞ ታልወልደችው። ብቻ ሰባሁን ላይ ደህና መንገድ እዛ ነበር ከሳሚ ጋር ሆና፣ ግን ከሳሚ ጋር ብትታረቅ ወይም ብትመለስ ጥሩ ይመለስ ይሆንላታል ባይነኝ እኔ ማለት ነው። እንግዲህ አልነግርም ስትል ሳሚ ወረቀቱን ማገኘት ተፈለሽ እንገናይ በላት ብሎ ዘጋው ስልኩ ማለት ነው። እሱም ነገራት አቤላ ያው እንግዲህ ትገናኛለህ፣ ወደችም በግዳት ትገናኛለህ ከሳሚ ጋር ማለት ነው። ወደ ሳሚ ብትመለስ በአይነኝ የቤተሰቦች ሳሚ ጋር ብትመለስ ኮኩም እንግዲህ ያው እየዘለለች ነው። ብቻ እንግዲህ ከባድ ነው፣ ግን ሳባ አጥብታለች እንዴ ማለት ነው። ሳሚ ጋር ብትመለስ እሱ በጣም ግልጽና ግልጽ ጥሩ ነው። ተመለሳለይ የሚባል ተስፋ አለኝ በራሴ ማለት ነው። ለመረጃው ሰጥ ተቀርበዋለች ትመለስ ይመስለኛል። ምክንያቱም አቤላ አንድ ይጠቀምበታል፣ አንድ ደግሞ እሷን ካብደረችው ይጠቀምበት ነው ይመስለኝ። እንደገና ደግሞ ከእነዚኞቹ ጋር በምን ተግባብቶ ሊያመጣላት ሊያሰጣት አይችልም። ማቤላ ማለት ይህኛው እንኳ እንደ ነገሩ ይግባባል። ብቻ ሳሚ ይጠቅማታል፣ እስከዛሬም ጠቅሟታል፣ አሁንም ይጠቅማታል፣ አይጎዳትም። እንግዲህ ቀጣዩን እንጠበቃለን ማለት ነው። ሳሚ እና ሳባ አንድ ላይ ቢሆን ደስ ይለኛል በእኔ በኩል። ውድ ቤተሰቦች ሰብስክራይብ አሸሪ እያደረጋችሁ ቤተሰብ ሁኑ።